ሃሌሉያ ቅዱሳን፣ ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የረዳንና የአክዘን አቅም የሆነን የአምላካችን የእግዚአብሔር ስም ይባረክ። ክብር ለጌታ ለኢየሱስ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። የረዳን የአክዘን በመዝሙር እየተባረካችሁ ያላችሁ እህቶች ወንድሞች፣ ጌታ ኢየሱስ ዛሬ በዚህ መዝሙር በእውነት ለአንዳንድ ሰዎች መልእክት ነው። ለእኔም መልእክት ነው።

ስለዚህ ጌታ ስሙ ይባረክ። ለከበረው ለእግዚአብሔር ቃል አብረን እንጸልይ። በእውነት እኔ እንግዲህ ወንድማችሁ ፕሮፌት ማርቆስ ነኝ። ይህንን ፌጅ የምታዩ ሳይብስክራይብ እያደረጋችሁ ሼር ኮፕሊንግ እያደረጋችሁ ለብዙዎች እንደዚህ አይነት ህይወታዊ የሆነ ትምህርቶች እንዲደርስ ለብዙዎች ሼር እንድታደርጉ አሳስባችኋለሁ። ክብር ለጌታ ለኢየሱስ ሲሆን አብረን አንድ ደቂቃ እንጸልይ። አባትና አምላክ

ቅዱስ የተፈራ አዲቂውን የዘላለም አምላክ በጌታ በኢየሱስም በዚህ ሰዓት በዚህ ደቂቃ ስሚ ለዘላለም እስከ ዘላለም የተባረከ ይሁን።

እግዚአብሔር አምላክ ሆይ፣ አንተ አምላካችን፣ አንተ አባታችን፣ አንተ ንጉሳችን፣ በኢየሱስ ማደሪያ ይባረክ። አሁን ለእህቶችና ለወንድሞች ለእኔም፣ በኢየሱስም ያው የሆነው ቃል አሁን ግለጥልኝ። ይሄ የሚመጣው ቃል ለብዙዎች እስራት፣ ለብዙዎች ጨለማ፣ የብዙዎች ቋጠሮ ዛሬ በኢየሱስም የሚፈታበት ቀን እንዲሆን ጸልያለሁ። የጨለማው ኪዳን ይፍረስ፣ የአውሬ ሲስተም ይቆረጥ። ከጥልቅ የተወረወረ የመና

አፊስታዊ መንፈስ በስሙ ስልጣን ይታሰር። በአንጻራችን ሰማይ ይከፈት። ይህን ቃል ባርክልኝ በኢየሱስም አሜን አሜን። መጽሐፍ ቅዱስ ዛሬ ማካፍላችሁ የመጽሐፍ ቅዱስ ክፍል ዮሐንስ ወንጌል ምዕራፍ አንድ ከቁጥር አንድ ጀምሮ እስከ አስራ ሁለት ያለው አብረን ዛሬ እንከፋፈላለን። እንዲህ ይላል በመጀመሪያም ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ

ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉም በርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረ። ብርሃንም በጨለማው ላይ ያበራ፣ ጨለማው አላሸነም። ከእግዚአብሔር የተላከው ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉም በርሱ በኩል እንዲያምኑ ይህን ሲል ብርሃን ይመሰክር ዘንድ ለምስክር መጣ። እሱም ብርሃን ሊመሰክር መጣ እንጂ እርሱ ብርሃን

አልነበረም። ለሰው ሁሉ የሚያበራው እውነተኛ ብርሃን ወደ ዓለም መጣ ይመጣ ነበር። በዓለምም ነበር፣ ዓለምም በእርሱ ዓለምም አላወቀም። የእርሱ የሆኑት ወደሆኑት መጣ፣ የገዙ ወገኖች አልተቀበሉትም። ለተቀበሉት ሁሉ በስሙ የሚያምኑት ሃሌሉያ፣ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው።

ክብር ለናዝሬቱ ለኢየሱስ ሲሆን እዚህ ቦታ ላይ እንደዚህ በሚል ሀሳብ አገረግ ላለው በእግዚአብሔር መወለት ሃሊሉያ፣ በእግዚአብሔር መወለድ

ወገኖች አንድ ነገር ልንገራችሁ። አንድ ሰው በእግዚአብሔር ሲወለድ አንድ ሰው በእግዚአብሔር ሲወለድ የሚያገኘው ምንድን ነው ካላችሁ፣ አንድ ሰው በእግዚአብሔር ከተወለደ በኋላ ምንድን ነው የሚያገኘው በህይወቱ ላይ፣ በኑሮ ላይ፣ በስራው ላይ፣ በመንገዱ ላይ፣ በመውጣቱ ላይ፣ በመግባቱ ላይ በእግዚአብሔር አንድ ሰው ከተወለደ በኋላ የሚያገኘው የእግዚአብሔር ልጅ የመሆንን መፍት ያገኛል። አሊ ሃሊሉያ። ወገኖች አንድ ነገር ልንገታ። በእግዚአብሔር ስንወለት የልጅነት መፍት እናገኛል።

የእግዚአብሔር ልጅ የመሆንን መፍት እናገኛል። የእሱን ልጅ የመሆንን መፍት እናገኛል። በእግዚአብሔር ስንወለድ እግዚአብሔርን አብ አባት ብለን የምንጮበት ወይ የምንጠራበት መፍት እናገኛል። ሮሜ ስምንት ከቁጥር አስራ አምስት ላይ እንደዚህ የሚል ቃላል ሮሜ ስምንት ምዕራፍ ስምንት ከቁጥር አስራ አምስት ላይ አያችሁ፣ አንድ ሰው በእግዚአብሔር ሲወለድ አብ አባት ብሎ የሚጮበት የልጅነት

መፍት ያገኛል። ይሄ መፍት የሚሰጠው በእግዚአብሔር ስንወለድ ብቻ ነው። በእግዚአብሔር ስንወለድ የልጅነት መፍት እናገኛል።

በሁኔታ መካከል በቻሌንጆች መካከል በውጣውረዶች መካከል የልጅነት መፍት እናገኛለን። ሃሌሉያ ዛሬ ማታ ይሄ መፍት በአንድ ሰው ላይ ይጸናል። በህይወታችሁ ላይ፣ በኑሯችሁ ላይ፣ በመንገዳችሁ ላይ፣ በጎዳናችሁ ላይ በኢየሱስም ይሆናል። ላቫቴፌዶቦሴፕሬዲ ላቫንታ አብ አባት ብለን የምንጮህበት የልጅነት መፍት ሃሌሉያ። በኢየሱስም በእግዚአብሔር መወለድ ይሁንልሽ። በእግዚአብሔር መወለድ ይሁንልሽ፣ ወንድሜ በእግዚ

እግዚአብሔር መወለድ ይሆንን በስጋ ሳይሆን በሆነ ነገር ሳይሆን በክርስቶስ መወለድ ህይወትን ይዘ መወለድ መንፈስ ቅዱስ ተሸክመ መወለድ። ማላፌ ኮምባካር ዳልቫኒ ማክራዲያላ ቬናንታ ሊፕሮዲላቫኖ ማትራዲያላ ቬናንታ ስለዚህ እንደዚህ የሚል ቃላል ስለ አስራ አምስት ላይ እንደዚህ ይላል አያችሁ፣ ሮሜ ስምንት አስራ አምስት አባ አባት ብለን የምንጮበት የልጅነት መንፈስ ተቀበላችሁ እንዲ እንደገና የፍርሃት

የባርነት መንፈስ አልተቀበላችሁ። የእግዚአብሔር ልጆች መሆናችሁ ይህ መንፈስ ራሱ ከመንፈሳችሁ ጋር ይመሰክራል። ልጅ ከሆናችሁ ወራሾችንን ደግሞ ማለት የእግዚአብሔር ወራሾችንን አብረን ደግሞ እንድንከብር አብረን መከራን ብንቀበል

ከክርስቶስ ጋር አብረን ወራሾች ነን። ሀሌሉያ፣ ሃሌሉያ። የእግዚአብሔር ልጆች ስንሆን የክርስቶስ መንፈስ ቅዱስ በእኛ ላይ ሲያርፍበት የልጆች የልጅነት መንፈስ ስናገኝ የልጅነት መብት ስናገኝ በኢየሱስ ስም የምንጠራበት በበሽታው ላይ በችግሩ ላይ በመከራው ላይ በሁኔታው ላይ በውጣ ውረድ መካከል ላይ አባባት ብለን የምንጠራበት መብት እናገኛለን። ለአንቺ መብት አለሽ

ለኔ መብት አለ ወንድሜ፣ ለእናንተ በኢየሱስም መብት አለ። ስለዚህ በዚህ ወንጌል ቆሜ አውጃለሁ ለሚያምኑ ሰዎች በዚህ ዓመት በልጅነት መንፈስ ባንተ ላይ በልጅነት መብት ባንቺ ላይ ይሁንልሽ፣ በኢየሱስም ይሁንላችሁ። በኢየሱስም ወገኖቼ፣ በእግዚአብሔር ስንወለድ የልጅነት መብት እናገኛለን። በእግዚአብሔር ስንወለድ መንፈስ ቅዱስ የምንተማመንበት መብት እናገኛለን። አያችሁ፣ እነዛ ሰዎች እኮ በአንድ መንፈስ በአንድ ሀሳብ ሆኖ

የመንፈስ ቅዱስ መተማመን ሲቀበላቸው በመንፈስ ቅዱስ የሚተማመንበት መብት ካገኙ በኋላ በአጋንንት ላይ፣ በደዌው ላይ፣ በበሽታው ላይ፣ በችግሩ ላይ ኢየሱስን መጥራት ከኢየሱስ የተቀበሉ መንፈስ ተማምኖ መናገር ጨምሮ ይሄ መንፈስ ይግባባችሁ።

አላብራካ ቫኒ ማትራት ያላ ቬናንታ ሌቤርዶልቫኒ ካብሮዲላቬንታ በዚህ ዓመት በኢየሱስም ብዙዎቹ በዚህ መንፈስ ቅዱስ መተማመን ይጀምራሉ።

ልትጸልዩ በመንፈስ ቅዱስ መተማመን ትጀምር ያለሽ ልትሰብክ መንፈስ ቅዱስ መተማመን ትጀምራላችሁ። መንፈስ ቅዱስ በወረደ ጊዜ ማታር ዲፋኖሳ ወንጌልን ለፍጥረታት ሁሉ አለ ትሰብካላችሁ ተብሎ የነበረው ያ የተነገረው ያ ድምፅ ያ ኃይል ሐዋርያት ሥራ ምዕራፍ ሁለት ላይ በነዛ ላይ በወረደ ጊዜ ሊሰብኩ ወጡ። የልጅነት መንፈስ የልጅነት መፍት ይዞ አንድ ሰው ላይ ዛሬ ይሄ መንፈስ ይቀመጥ በጌታ በኢየሱስ

ስምናስል ይህን ድምፅ የምትሰሙ ኢትዮጵያም ከኢትዮጵያም ውጭ ያላችሁ ከዚህ ቀን ጀምሮ በኢየሱስ ስም በእግዚአብሔር መወለድ ይሁንላችሁ። በእግዚአብሔር መወለድ ይሁንልሽ። በክርስቶስ መወለድ ይሁንላችሁ። አያችሁ፣ በእግዚአብሔር በእግዚአብሔር ስንወለድ ኢየሱስ አሁን ባለበት ቦታ የመኖር መፍት እናገኛለን።

ስለዚህ እንዲ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም መጣ ይመጣ ነበር። በዓለምም ነበረ ዓለምም በእርሱ ነበረ ግን ዓለም አላወቀችም። ቁጥር አስራ ሁለት ላይ እንደ የእርሱ

እርሱ ወደ ሆኑትን መጣ የገዙ ወገኖችን አልተቀበሉ። ለተቀበሉት ለስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው? ሰጣቸው። ውሰድ በጌታ በኢየሱስም ከዚህ በኋላ ይሄ ስልጣን በአንተ ላይ፣ ይሄ ስልጣን በአንቺ ላይ፣ ይሄ ስልጣን በእናንተ ላይ ከዚህ በኋላ ገኖና ጠንክሮ ይታያል። የልጅነት መንፈስ

የፍርሃት መንፈስ ሳይሆን የስጋት መንፈስ ሳይሆን የጭንቀት መንፈስ ሳይሆን የክርስቶስን የምትተማመንበት ስለ እግዚአብሔር የምትሰብክበት ያ መንፈስ በአንተ ላይ ይሁን፣ ያ መንፈስ ባንቺ ላይ ይሁን፣ ያ መንፈስ በእናንተ ላይ ይሁን። ሃሌ ሃሌሉያ።

እኔ አንድ ሰው ለሚያምን ሰው ላይ ተነብ ያለው በዚህ ቀን በጌታ በኢየሱስም ከዚህ ቀን ጀምሮ በዚህ መንፈስ ቅዱስ መሞላት ይሆናል። በዚህ መንፈስ ቅዱስ መንቀሳቀስ ይሆናል። በልጅነት መብት መኖር ትጀምራል። አበባት ብለህ የምጮህበት መብት ታገኛለች። ማላቲቫና ማክራ ዲያላቬንታ በንቴ ላይ የተቀመጠው መንፈስ የፍርሃት መንፈስ አይደለም። በንቺ ላይ የተቀመጠው መንፈስ የሆነ የጊዜያዊ መንፈስ አይደለም። በንቴ ላይ የተቀመጠው የድፍረት መንፈስ ነው።

አባባት ብለህ የምትጠራበት አብ አባባት ብለህ የምትጮህበት የልጅነት መንፈስ ውሰድ። በኢየሱስም በዚህ መንፈስ ዘንድሮ ትገለጣለህ። በዚህ መንፈስ ዘንድሮ ትንቀሳቀሻለች። በዚህ መንፈስ ዘንድሮ አጋንንቶችን ትመቻለች። በዚህ መንፈስ ዘንድሮ ደው ላይ እጅን ትጭናለች። ይሄ መንፈስ በአንተ ላይ ይሁንብህ። ይሄ መንፈስ በእናንተ ላይ ይሁንብህ። ማላዲቫንታር ዳልቫኒካ ቦሳ ፕሬቬኒ ላድራዲያ ላቬንታ

አ ያለው አንዳንድ ሰው ከዚህ በኋላ በመንፈስ ቅዱስ መተማመን ይጀምራሉ። በመንፈስ ቅዱስ መተማመን ይጀምራሉ። በመንፈስ ቅዱስ መተማመን መፍት ያገኛሉ። ዛሬ በኢየሱስም የሚሰጥ መፍት አለ ላንቺ ላንተ። ስለዚህ ቁዱርስረ ሦስት ላይ እንዲላ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸውና እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይ ከስጋ ፍቃድ ወይም

ከወንድ ፍቃድ አልተወለዱም። አያችሁ በእግዚአብሔር መወለድ ማለት በመንፈስ ቅዱስ ማመን፣ በመንፈስ ቅዱስ መንቀሳቀስ፣ በመንፈስ ቅዱስ መቀጠል በኢየሱስ ይሄ መንፈስ ይግባባችሁ። ስለዚህ በእግዚአብሔር ስንወለድ የምታገኙ በኃጢአት ሁሉ ላይ ስልጣንን

ዓለምን ኃጢአትን የምታሸንፍበት ቅባት ታገኛላችሁ። አያችሁ ኃጢአትን ዓለምን የምናሸንፍበት ቅባት ከእግዚአብሔር ዘንድ ጨለማው ስልጣን አይኖርም። በእግዚአብሔር ስትወለድ አንተ

በጨለመው ላይ ስልጣን ይሰጣል። ልትሰብክ ስልጣን ይሰጣል። ልትጸልይ ስልጣን ይሰጣል። ልትናገር ስልጣን ይሰጣል። ዓለምንና ኃጢአትን የምታሸንፍበት ስልጣን ይሰጣል። ከ ከእግዚአብሔር ዘንድ የእግዚአብሔር ልዮም ሆኖ መፍትህ ያገኘ ሰው በምድር ላይ የሚንቀሳቀስበት

አቅሙ ኃይሉ ምንድን ነው ካላችሁ፣ ስወጣ እግዚአብሔርን ያስቀድማል፣ ስገባ እግዚአብሔርን ያስቀድማል። ለምን? በእግዚአብሔር ስለተወለደ ኃጢአት ከሱ ጋር አቅም ሊኖረው አይችልም፣ ጉልበት ሊያገኝ አይችልም። ለምን? በእግዚአብሔር ስም ይገጽጻል፣ ኃጢአት ይሸቻል ይሸሻል። በእግዚአብሔር ስም ይገጽጻል፣ አጋንንት ከዙሪያ ይበተናል። በእግዚአብሔር ስም ይገጽጻል፣ መከራው ከመንገዱ ላይ ይነሳል። በኢየሱስ ስም በዚህ ዓመት ይሄ ማፍት ያገኛችሁ

የተጨነቃችሁ ተስፋ የቆረጣችሁ ለእኔ ማና ለያላችሁ፣ ከዚህ ቀን ጀምሮ በኢየሱስ ስም የልጅነት መንፈስ ተቀብሏችኋል። የመውረስ መብት አለው። ሮሜ ስምንት ከቁጥር አስራ ስምንት ላይ እንደዚህ የሚል ቃል፣ የመውረስ ምን መንግሥተ ሰማያት፣ በእግዚአብሔር ስንወለድ የምንወርስበት መብት አለ

እግዚአብሔር የወረ እግዚአብሔር ያለበት እግዚአብሔር የተቀመጠበት ያንን መንግሥተ ሰማያት ከሱ ጋር ርስቱን ከሱ ጋር በረከቱን የምንቀበልበት መፍት እናገኛለን። አንድ ሰው ካለ በኢየሱስ ስም ይሄ መንፈስ ያገኝሽ ዛሬ ይሄ መንፈስ ያገኛችሁ ዛሬ ይሄ መንፈስ በእናንተ ላይ ይታተም ዛሬ ይሄ መንፈስ በእናንተ ላይ በኢየሱስ ስም ይጽና። በእግዚአብሔር ስንወለድ የምናገኝበት

የእግዚአብሔር ልጆች ከሆነን ደግሞ ወራሾችንን አያችሁ። የእግዚአብሔር ልጅ ስንሆን ወራሾችንን። የእግዚአብሔር ልጅ ከሆነን ለእኛ የተዘጋጀ ስፍራ እዚህ ነው። በዮሐንስ ወንጌል ምዕራፍ አስራ አራተኛው ላይ አንድ ነገር እግዚአብሔር የተናገረው በሰው አይን ያልተሰራ ቤት

የሰው እጅ ያልሰራበት የሰው አይን ያላየበት ለእኛ የተዘጋጀ ሄደን ገብተን የምንወርስበት ሄደን ገብተን የምንረክብበት ሄደን ገብተን የምንቀበልበት በዚህ ዓመት እነግርሃለሁ፣ በኢየሱስ ስምና ስልጣን፣ አንተ ወራሽ ነሽ፣ አንቺ ወራሽ ነሽ፣ እናንተ ወራሽ ናችሁ። ምንድን ነው የምንወርሰው ካላችሁ፣ አንደኛ ርስቱን እንወርሳለን። ቬሎዲቫና ማክራድ ያላ ቬናንታ

እርስቱን እንወርሳል። ሁለተኛ በረከቱን እንወርሳል። ሶስተኛ መንግስተ ሰማያትን እንወርሳል። አራተኛ የጠላትን ደጅ እንወርሳል። ዘፍጥረት ምዕራፍ ሀያ ሁለት ከቁጥር ሰባት ላይ ያለውን ቃል አብረን እንከፋፈላል። የጠላትን ደጅ እንዴት እንደምንወርስ ዘፍጥረት ምዕራፍ ሀያ ሁለት ከቁጥር አስራ ሰባት ላይ እንዲህ ይላል

ፌሎን ቲፋኖስ፣ እኔ ከአስራ አምስት ላምብ እግዚአብሔር መልአክ አብርሃምን ከሰማይ ሁለተኛው ጊዜ ጠራው፣ እንዲህም አለው፣ እግዚአብሔር በራሱ አለው፣ አላይላ ይህን ነገር አደርጋለሁ። አንድ ልጅን አልከለከልክኛ፣ በእውነት በረከትንም እባርከዋለሁ። ዘሪም እንደ ሰማይ ከዋክብት በባህር ዳር እንዳለው አሸዋ አበዛለሁ። ዘሪም

የጠላትን ደጅ ይወርሳል። አናንቶር ዲቫኖስ ዘሬ የምን ደጅ? የጠላትን ደጅ። በዚህ ዓመት በኢየሱስ ስም ተነብያለሁ። አምናችሁ የምትቀበሉት ከዚህ በኋላ የጠላትን ርስ የጠላትን ደጅ የምትወርስበት ዓመት ይሁንላችሁ።

የጠላትን ደጅ የምትወርሱበት ዘመን ይሁንላችሁ። የጠላትን ደጅ የምትረከቡበት ዓመት ይሁንላችሁ። በጌታ በኢየሱስም ወጥታችሁ የምትወርሱበት፣ ሰብካችሁ የምትወርሱበት፣ ተናግራችሁ የምትወርሱበት፣ ኢየሱስን አሳይታችሁ የምትወርሱበት ይሄ ዓመት ይሁንል ይሄ ወር ይሁንልሽ። ይሄ ዘመን ይሁንልሽ። ውሰድ በኢየሱስም፣ ውሰድ በኢየሱስም

ሊብሮ ዲላቫኖ ሶፕሮዴለቬንታ ሎቪና ማትራዲያላ ቬንታ ማቱር ዲቫናማክራዲያላቬንታ። አያችሁ በእግዚአብሔር ስንወለድ በመንፈስ ቅዱስ ስንተማመን ኢየሱስ አሁን ባለበት ቦታ የምኖርበት

መብት እናገኛል። አያችሁ፣ ያ ማለት የልጅነት መብት እግዚአብሔርን አባ አባት ብለን የምንጮህበት ከእሱ ጋር የምንገናኝበት የልጅነትን መብት ሃሌሉያ!

ኢየሱስ ክርስቶስ ጌታ ነው። ዛሬ በኢየሱስ ስም በዚህ ቃል ቆሜ አውቃለሁ። በህይወታችሁ ላይ በኑሯችሁ ላይ የምትወርሱበት እምነት ይሰጣችሁ። በእግዚአብሔር ተማምናችሁ በእግዚአብሔር በምትወለዱበት በእግዚአብሔር መወለድ ይሁንላችሁ።

በመንፈስ ቅዱስ የምትታመምኑበት ኃይል ይሰጣችሁ። በመንፈስ ቅዱስ የምትመሩበት ኃይል ይሰጣችሁ። አብ አባት ብለችሁ የምትጮበት የልጅነት መንፈስ ይሰጣችሁ። ማላዳቫራ ዳላቫዲካ ብሮዲላ ቬናንታ ዚብሮዲላ ቬና ማትራዲያላ ቬናንታ

ጸልያለ፣ የደከሙ ሰዎች ይበረቱ። ጸልያለ፣ ተስፋ የቆረጡ ሰዎች ሰርፍ ተስፋቸው ይቀጥል። ጸልያለ፣ የሰጉ ሰዎች ከዚህ በኋላ የድፍረት መንፈስ ይሰጣቸው። ጸልያለ፣ ከዚህ በኋላ በዚህ ቃል አንድ ሰው ጥሶ ጠርምሶ የሚሄድበት ዘመን ይሁን። ጸልያለ፣ በዚህ ቃል አንዳንድ ሰዎች አይቶ የማያውቁበት ምድር መርገጥ ይሁን፣ ገብቶ ማያውቁበት ስፍራ መግባት ይሁን። ማላዳብራዲያላ ቬንታርዶባሳ የዘርመንዘር ከርስ ቢሆን

የዘር ማንዘር ርግማን ቢሆን ይሰበር። የዘር ማንዘር ጨለማ ቢሆን ይሰበር። ማላዳባር ዳልፋኒ ማትራት ያላ ቬኖሳ አያችሁ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ሁሉም በእርሱ ምኖር ሆነ። አሜን፣ አሜን፣ አሜን፣ አሜን። የእናንተ ነገር፣ የእናንተ ጉዳይ ሁሉ በእርሱ ይሆናል። ሁሉ በእግዚአብሔር ይሆናል። በእውቀት ሳይሆን፣ በጥበብ ሳይሆን፣ በችሎታ ሳይሆን፣ ሁሉ በእርሱ ይሆናል።

ሁሉ በናዝሬቱ በኢየሱስ ይሆናል። እናንተ በእግዚአብሔር ስትወለዱ ያስጨነቀባችሁ ከእግራችሁ በታች ይረገጣል። እናንተ በመንፈስ ቅዱስ ስትተማመኑ ግራ ያጋባው ከመንገዳችሁ ዞር ይላል። ሃሌሉያ ክብር ለናዝሬቱ ለኢየሱስ ይሁን። የሰመነው ቃል ጌታ ይባርክን። አብረን እንጸልያለን። አሁን ከእኔ ጋር ማላዳ ብራዲያላ ቬንታ ይህን ቃል እያሰባችሁ ጸልዩ ውስጥ ከእኔ ጋር

ቅዱሳል አቡር ዳሊቫናማክ ራዲያ ላቬኔንጦርዶቦዝ ማላብራዲያናማት ራዲያ ላቬኖ ሎብሮዴሌቤንታ ራባዘብሮዲ ላቬና በእግዚአብሔር መወለድ ይሁን። በእግዚአብሔር መወለድ ይሁን። በእግዚአብሔር መወለድ ይሁን። በእግዚአብሔር መወለድ ይሁን። በእግዚአብሔር መወለድ ይሁን። የልጅነት መፍት የምናገኝበት አብ አባት በለን የምንጨውበት በእግዚአብሔር የምንወለድበት በኢየሱስ ስም ይሁንል። አላብራዛናንታር ዳልቤኒ ካቦሳ

ከዛሬ ማታ ጀምሮ በኢየሱስ ስምና ስልጣን ያደከመ መንፈስ ይድከም፣ ተስፋ ያስቆረጠ መንፈስ ተስፋ ይቁረጥ፣ ግራ ያጋባ መንፈስ ግራ ይግባ። በኢየሱስ ስም እናቶች ቢሆን እህቶች ወንድሞች ቢሆን በኢየሱስ ስም አባቶች የተጨነቁ ይጽናሉ፣ የታመሙ ይፈወሱ። ሆስፒታል ውስጥ ያሉ፣ በችግር ውስጥ ያሉ፣ በቤት የተኙ ዛሬ በኢየሱስ ከመጣው ከቃሉ ኃይል የተነሳ በኢየሱስም ስም ነፃ እንዲወጡ ጸልያለሁ። የተሰጠኝ በልጅነት መንፈስ

በኢየሱስ ስምና ስልጣን በተሰጠኝ በልጅነት ስልጣን ዛሬ ጸል ያለሁ ወገባቸው ላይ ጤናቸው ላይ በኢየሱስ ስም ኮላልጥ መስሎ ጮጋራ መስሎ የተቀመጠ ይነቀል፣ በኢየሱስ ይነቀል፣ በኢየሱስ ይነቀል፣ በኢየሱስ ስም ከህይወታቸው ላይ ይነቀል፣ ከጤናቸው ላይ ይነቀል፣ ከዘርማን ዘሮቻቸው ላይ ይነቀል፣ ከቤተሰቦቻቸው ላይ ይነቀል። ራባዳባ ሴብረዲ ላቬንታር ዳልቫኒያ አብያል ተክለ የተቅል ሁሉ ይነቀላል ተብሎ ተጽፏል። ዳ በኢየሱስ

ሰም ጸልያለሁ። አሁን ፓውስ ይለት ይህን ስክሪን አሜን ብሎ ሲቀበሉ በኮሜንት ላይ አሜን ብሎ ሲገልጹ በኢየሱስ ስምና ስልጣን ሆኖ የማይታወቅ አንዳንድ ሰው ህይወት ላይ እንዲሆን ጸልያለሁ። ተደርጎ የማይታወቁ አንዳንድ ሰው ላይ እንዲደረግ ጸልያለሁ። በጌታ በኢየሱስ ስምና ስልጣን ከዚህ ደቂቃ ጀምሮ በዚህ መንፈስ ጋር ኮኔክት ሲያደርጉ ዘሪ መንዘር ላይ ጉቶ ቢሆን እርግማን ቢሆን በሽታ ቢሆን ይነቀል፣ በኢየሱስም ይነቀል፣ በኢየሱስም ይነቀል፣ በኢየሱስም

ይነቀል በኢየሱስም። ማላዳ ብራዲያላ ቬንታ ሬቤዶ ብሮዲላ ቫንታ ነገር የዘገያባቸው ሰዎች ነገራቸው ፈጥኖ ወደ እጃቸው እንዲገባ ጸልያለሁ። በር የተዘጋባቸው ሰዎች በሮቻቸው እንዲከፈት ጸልያለሁ። አገልግሎት እንኳን አቁሞ ተስፋ የሚቆርጡ ሰዎች እንደገና እንድነሱ ጸልያለሁ። በጌታ በኢየሱስም ኃይላቸው እንደገና ይታደስ፣ ጉልበታቸው እንደገና ይብረታ። በዚህ መንፈስ እንደገና ይነሱ፣ በዚህ ቃል እንደገና ይነሱ። በእግዚአብሔር እንደገና መወለድ ይሁንላቸው።

እግዚአብሔር ኃይል እንደገና መነሳቱን በመንፈስ ቅዱስ የምትማመንበት ኃይል ይሰጣችሁ። ቬና ራዳባ ሴፕሮቲላ ቬንታ የአባቶቼ አምላክ ቅዱስ ሩን እግዚአብሔር ደም ግፊት፣ ጮጋራ ካንሰር፣ ኩላሊት

በኢየሱስም ዛሬ እንዲስተካከል ጸልያለሁ። ዛሬ ነፃ እንዲወጡ ጸልያለሁ። አብ አልተክለው ተክልሉ ከሰውነታቸው ላይ እንዲነቀል፣ ሴት ባሪዎች፣ ወንድ ባሪዎች በኢየሱስም ከዚህ ቀን ጀምሮ ነፃ ይውጡ፣ ነፃ ይውጡ፣ ነፃ ይውጡ። ካልኛው ካለው በሽታ ነፃ እንዲወጡ ጸልያለሁ። በሆስፒታል እየተጨነቁ ያሉት ነፃ እንዲወጡ ጸልያለሁ። በኢየሱስም ነፃ ይውጡ፣ በኢየሱስም ነፃ ይውጡ፣ በኢየሱስም ነፃ ይውጡ።

አሜን! ላለ ሰው ሁሉ በኢየሱስ ስም ይሁን። ስለሰማኝ ተመስገን። በኢየሱስ ስም አሜን፣ አሜን። ክብር ይሁን።